ቅድስ አለማየሁ እባላለሁ የጀንቦሮ ሪል ስቴት የሽያጭ አማካሪ ነኝ እንግዲህ ዛሬ ስለ ጀንቦሮ ሪል ስቴት የተለያዩ ነገሮች እነግራቸዋለሁ ጀንቦሮ ሪል ስቴት ማን ነው ከሚለውን ጀምር ጀንቦሮ ሪል ስቴት ሴክተሩ ላይ ወይም ሪል ስቴት ሴክተሩ ላይ የሚታወቀው ግንባታን ጨርሶ በማስረከብ ነው በዋነኝነት ጀምቦሮ ሪል ስቴት ሪል ስቴት ሆኖ ከመመስረቱ በፊት ሁለት እህት ኩባንያዎች ነበሩት ውድበር እና ጉመር የሚባል ውድበር ኮንስትራክሽን እንዲሁም ደግሞ ሬዲ ሚክስ ኮንክሪት ነው የሚያመርተው ጉመር ደግሞ ጠጠር የሚፈጭ ድርጅት ነው እንግዲህ ውድበር እና ጉመር ከሪል ስቴት ሆኖ ጀምቦሮ ከመመስረቱ በፊት ለ16 ዓመት የኢትዮጵያ ማርኬት ላይ የነበሩ ድርጅቶች ናቸው ከነሱ ያገኘውን ልምድ ይዞ ነው ጀምቦሮ ሪል ስቴት እንደ ሪል ስቴት ካምፓኒ የተቋቋመው ማለት ነው ጀምቦሮ ሪል ስቴት ወደ ሪል ስቴት ከገባ አምስት ዓመቱ ነው። በዚህ አምስት ዓመት ውስጥ ደግሞ በጣም ጥሩ የሚባል ድንቅ የሚባል ስራ ሰርቷል። ወደ ሰባት ሳይቶችን ሰርቷል። ከሰባቱ ሳይቶች ደግሞ አራቱን ሳይቶች መቶ በመቶ ጨርሷል። አምስተኛው ሳይቱ ሰማንያ በመቶ ደርሷል። ስድስተኛ ሳይቱ ደግሞ አሁን የምገኝበት ሳር ቤት ቫቲካን አካባቢ ነው የሚገኘው 35 በመቶ ደርሷል። እንዲሁም ሰባተኛው ሳይቱ ደግሞ መካኒሳ አቦ አካባቢ እየተሰራ ነው የሚገኘው፣ ለሽያጭ አልወጣም። ብዙውን ጊዜ ጀምሮ ሽያጭ የሚጀምረው ግንባታቸው የተወሰነ ከሄደ በኋላ ነው። ምክንያቱም ሰዎች የተገነባ ነገር ያዩትን ነገር መግዛት ስለሚኖርባቸው ማለት ነው። ሌሎቹ አምስቱ ሳይቶቻችን ደግሞ ቀደም ሲል የጠቀስኩት ያስረከብነውን ጨምሮ ቦሌ ቡልቡላ ኤርፖርት ጀርባ ነው የሚገኘው። ለቦሌ መንገድ ወይም ለቦሌ ሮድ በጣም በቅርብ ርቀት ነው የሚገኘው። በ10 ደቂቃ ከአምስት እስከ 10 ደቂቃ ነው እየነዳችሁ የሚወስድባችሁ ማለት ነው። ሰ ጀንቦሮ የሚመርጣቸውም አካባቢዎች ጭምር በጣም የተጠኑ ናቸው። ሳር ቤት እንደሚታወቀው ከተማው ላይ አንደኛ የሚባል ወይም ፕራይም የሚባል ሎኬሽን ነው። ቡልቡላ ደግሞ ለቦሌ ኤርፖርት በጣም ቅርብ ነው። ከተማም ነው። ተጨማሪ ደግሞ የመኖሪያ መንደርም ነው። ስለዚህ ለከተማ ቅርብ የመኖሪያ መንደርም ቦታ ማግኘት በጣም ትልቅ ነገር ስለሆነ ዘንቦሮ ሪል ስቴት ሁለቱ ቦታዎች ላይ ነው ሳይት ያለው። እንግዲህ ስለ እህት ኩባንያዎቹ እነግራችኋለሁ። የጀንቦሮ ሪል ስቴት የጀርባ አጥንቶች ናቸው እነዚህ ሁለት እህት ኩባንያዎች። አንድ ካምፓኒ ደግሞ ሪልስቴት ካምፓኒ፣ ትልቁ ነገር ሰርቶ ለማስረከብ የጀርባ አጥንቱ ገንዘብ ነው። ብዙውን ጊዜ አሁን የተለያዩ ቦታዎች ላይ የምንሰባው ቴክኖሎጂ በዚህ ስለምንጠቀም ቶሎ እንጨርሳለን የሚባል ነገር አለና ዋናው ነገር ለኮንስትራክሽን ገንዘብ ነው። ገንዘብ ካለ በፍጥነት ኮንስትራክሽኑ መስራት ይቻላል። እና ጀምቦሮ ሪል ስቴት ውድበር ኮንስትራክሽን ደረጃ አንድ ተቋራጭ ነው። ሬዲሚክስ ኮንክሪት ከተማው ላይ በአንደኛ ደረጃ የሚያቀርብ ካምፓኒ ነው እና የእንጦጦ ፓርክ፣ ወዳጅነት ፓርክ፣ ተጨማሪ የመስቀል አደባባይ የኮሪደር ልማቱ ላይ ኮንክሪት ሚክስ አንደኛ ደረጃ ወይም በግንባር ቀደምነት እያቀረበ የሚገኘው ውድበር ኮንክሪት ሬዲሚክስ ነው እና ከዛ ያለውን ፋይናንስ ተጠቅሞ ነው እየሰራ የሚገኘው እና ጥሩ ፋይናንስ አለን። ስለዚህ ነው ጀምቦሮ ሪል ስቴት ማርኬቱ ላይ ቀድሞ በማስረከብ ቶሎ ቶሎ እያስረከበ የመጣውም እና ስለዚህ ጥሩ የሆነ ፋይናንስ ስላለን ገንብተን እናስረክባለን። እንግዲህ ጀምቦሮ ሪል ስቴት ቅድም እንደነገርኳችሁ ሁለት ቦታዎች ላይ ነው ሳይት ያለው ቦሌ ቡልቡላ ኤርፖርት ጀርባና ተጨማሪ ደግሞ ሳር ቤት ቫቲካን ኤምባሲ አጠገብ ነው። እንግዲህ ከመጀመርንበት ጊዜ ጀምሮ ያለንን ፐርፎርማንስ እያስተካከለን እያሻሻለን እያሻሻለን የመጣ ነው። ቦሌ ኤርፖርት ጀርባ እንዲሁም የአካባቢ ስም እስከ ማሰየም የደረሱ ፕሮጀክቶች ነው ያሉን። ትልቅ ፕሮጀክት ነው። አራት ፕሮጀክቶች መቶ በመቶ ጨርሰናል እዛ ላይ። አሁን ደግሞ እዛው አካባቢ አምስተኛ ፕሮጀክታችንን እየሸጥን ነው የምንገኘው። አምስተኛ ፕሮጀክታችን ላይ ሱቆችም፣ ተጨማሪ ደግሞ ባለ ሁለት እና ባለ ሶስት መኝታ ቤት አፓርትመንቶች አሉን፣ የተናጠል ካርታ ያላቸው መጥተው አይተው ቤቱን መርጠው መግዛት የሚችሉት ነው። ቦሌ ቡልቡላ ላይ ያለን የተለያዩ ፋሲሊቲዎች አሉት፦ የከርሰ ምድር ውሃ፣ ስታንድ ባይ ጀነሬተር፣ ሊፍት ቴራስ ተጨማሪም ደግሞ አካባቢው ላይ የሚፈልጉትን ነገር የሚያጡበት አካባቢ አይደለም። ከቅርብ ጊዜ ወዲህ አይተው ከሆነ ቡልቡላ አካባቢ በጣም ለመኖር እየተመረጠ የመጣ አካባቢ ነው። ቅድም እንዳልኳችሁ ለከተማ ቅርብ ነው። ተጨማሪ ደግሞ ጸጥ ያለ ለመኖር የሚመች አካባቢ፣ ጥሩ አየር ያለበት አካባቢ ነውና ብዙ ሰዎች ይመርጡታል። ከሪተርን ኦን ኢንቨስትመንት አንጻርም ብናየው ከፍተኛ የሆነ ሪሴል ቫሊዩ ቤታችሁን ገዝታችሁ ብትሸጡት ጥሩ ኢንካም ልታገኙበት የምትችሉት፣ ተጨማሪ ደግሞ ብታከራዩት ጥሩ የኪራይ ዋጋ ሊያወጣላችሁ የሚችል አካባቢ ነው። ምክንያቱም ለቦሌ በጣም ቅርብ ስለሆነ ብዙ ሰዎች ለቦሌ ቅርብ የሆነ አካባቢ ላይ መኖር ይመርጣሉና በዛ ምክንያት ነው። ሌላው እዛ አካባቢ እንዳልኳችሁ ሱቆችም አሉን፣ አፓርትመንቶችም አሉን። የተናጥል ካርታ አላቸው። እናንተ የፈለጓቸዋቸውን አፓርትመንት ሱቆች አይታችሁ መግዛት ትችላላችሁ ማለት ነው። ወደ ሳር ቤቱ ፕሮጀክታችን ስንመጣ ደግሞ ከቡልቡላ ከሰራናቸው አምስት ሳይቶች ያለን ልምድ ይዘን በጣም በተሻለ መልኩ አምስት ሺህ ካሬ ላይ የሚያርፍ እጅግ በጣም ግዙፍ ፕሮጀክት ነው። ግራንድ ሞልም ጭምር ነው። ተጨማሪ ደግሞ አፓርትመንቶች አሉት። ቦታው በራሱ ሌግዘሪያስ ብለዋል። እዚህ የሳር ቤቱ ሳይታችን ላይ ማለት ነው እንግዲህ እዚህ ሳይት ላይ ህንፃው የሚያርፈው 5000 ካሬ ላይ ነው ወደ ላይ ጂ ፕላስ 30 ነው እስከ አራተኛው ፍሎር ድረስ ኮሜርሻሎች ነው የሚኖሩ ሱቆች ነው የሚኖሩ አምስተኛው ፍሎር ደግሞ እኛ ጀንቦሮ ሪል ስቴት ራሳችን ኦን የምናደርገው ጌም ዞን የልጆች መጫወቻ ጂም እና ስፓ ስዊሚንግ ፑል ተጨማሪ ደግሞ ኢንተርናሽናል ፉድ ኮርትን ጨምሮ የያዘ ነው የሚሆነውና እዛው ህንፃው ላይ ለሚኖሩ ነዋሪዎች አሚኒቲዎች ናቸው ማለት ነው። ከዛም በተጨማሪ እዚህ ህንፃ ላይ ስለ መብራት ስለ ውሃ ስለ ሊፍት እንደዚህ አይነት ነገሮችን መሰረታዊ የሆነ ነገሮች ላይ አናወራም። እጅግ በጣም ለግዠሪ የሆነ አፓርትመንት ነው፣ ብዙ ነገሮችን የያዘ ነው። እዚኛው ሳይታችን ላይ ቤት ብቻ አይደለም የምንሸጠው ይዘንላቸው የመጣ ይመጣ ነው፣ ላይፍስታይልም ጭምር ነው። ቅድም እንደነገርኳችሁ ከሚያሟላቸው ነገሮች አንጻር ላይፍስታይሉን ፈልገው የሚመጡ ደንበኞችም አሉና ከላይፍ ስታይልም ጭምር ነው ይዘንላችሁ የመጣ ነው ማለት ነው። እዚህ ላይ ባለ ሁለት ባለ ሶስት መኝታ አፓርትመንቶች እንዲሁም ደግሞ ከዛ በላይ መኝታ ቤት የምትፈልጉ ሰዎች በጣም ስለሚመች መርጃ አድርገን እናንተ በምትፈልጉት መልኩ ማዘጋጀት እንችላለን። ከዚህም በተጨማሪ ደግሞ ከተማው ላይ እስከ ዛሬ ድረስ ተሰርቶ የማያቅ ትልቅ ግራንድ ሞል ነው የሚሆነው። አምስት ሺ ካሬ ላይ ነው የሚያርፈው። ለሱቆቹ ብቻ አምስት ሊፍት ተጨማሪ ደግሞ ሶስት ስካሌተሮች አሉት። ይሄ ማለት ለሱቆቹ በአጠቃላይ መጓጓዣ ወደ ስምንት መጓጓዣዎች አሉት። ይሄ የሚያሳየው ደግሞ ሞሉ ምን ያህል ትልቅ እንደሆነ ነው። ከዚህም በተጨማሪ ደግሞ እዚህ ሞል ላይ በጣም በትንንሽ ካሬ ጀምሮ ብዙ ሰው አፎርድ ማድረግ ከሚችለው ካሬ ጀምሮ ይዘን የመጣ ነው። ከ12 ካሬ ጀምሮ እናንተ እስከምትፈልጉት ድረስ ከፈለጋችሁ ለጠጉር ቤት፣ ከፈለጋችሁ ለኮስሞቲክስ ቤት፣ ለሬስቶራንት ከፈለጋችሁ ነው በጣም ሲሰፋ ለቢሮ የሚሆኑ ቦታዎችን ነው ያዘጋጀ ነው እዚህ ህንጻ ላይ። አካባቢው ላይ ደግሞ ብዙ እንደዚህ አይነት ሞሎች ባለመኖራቸው እዚህ ሞል ውስጥ የሚገቡት ወይም ሱቅ ገዝተው እዚህ ሞል ውስጥ የሚገቡ ሰዎች እጅግ በጣም ተጠቃሚ ይሆናሉ። ምክንያቱም ለአካባቢው ሙሉ የተለየ ገጽታ ይሰጠዋል ብለን ነው የምናምነው። በተጨማሪም ደግሞ የሚገኝበት ሙሉ የሚገኝበት አቅጣጫ ሰዎች ስራ ሄደው የሚመለሱበት ነው። ብዙ ጊዜ አይተን ከሆነ ደግሞ ሰዎች ስራ ሄደው ወደ ቤታቸው በሚመለሱበት ጊዜ ነው የሆነ እቃ ገዝተው ወደ ቤታቸው የሚገቡትና ከመንገድ በመመለሻ በኩል መሆኑ ሌላ አድቫንቴጅ ነው ማለት ነው። ስለዚህ እዚህ ሞል ላይ ሱቅ የሚገዙ ሰዎች በብዙ መልኩ ይጠቀማሉ። ተጨማሪም ደግሞ ሎያል የሆኑ ከስተመሮችን የማግኘት እድላቸው ከፍተኛ ነው። ምክንያቱ የአፓርትመንቱ ነዋሪ ስላሉ እዚህም የሚፈልጉትን ነገር ካቀረባችሁላቸው የማይገዙበት ደንበኞች የማይሆኑበት ምንም ምክንያት አይኖርም ማለት ነው። ወደ አፓርትመንቶቹ ስንሄድ እንግዲህ ሳርቤት ለመኖሪያ እጅግ በጣም በአንደኛ ደረጃነት የሚመረጥ አካባቢ ነው። ሳር ቤት ሶ እዚህ ሳር ቤት ላይ መኖር የማይፈልግ የለም። እንዲያውም አብዛኛውን ጊዜ ብትጠይቁ ብዙ የአዲስ አበባ ነዋሪ የት መኖር ትፈልጋለህ ብትሉት ሳር ቤት ነው የሚላችሁና ሳር ቤት እጅግ በጣም ለመኖር ተመራጭ ነው፣ ከሴኩሪቲ አንፃር ተጨማሪ ደግሞ ከሪተርን ኢንቨስትመንት አንፃር እንዲሁም ደግሞ ላይፍ ስታይል ከመፈለግም አንጻር እጅግ በጣም ጥሩ አካባቢ ነው። እንግዲህ እዚህ ህንፃ ላይ ከ106 ካሬ ባለ ሁለት መኝታ አፓርትመንት እስከ 138 ካሬ ባለ ሁለት መኝታ አፓርትመንት ማግኘት ትችላላችሁ። ከ150 ካሬ ደግሞ እስከ 183 ካሬ ባለ ሶስት መኝታ አፓርትመንት እናንተ እንደመረጣችሁት እይታ፣ እንደመረጣችሁት የመኝታ ቤት አማራጭ ስፋት እኛ ጋር ማግኘት ትችላላችሁ። 106 ካሬ ቀሪው ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን እስከ ሁለት ዓመት ድረስ መክፈል ትችላላችሁ። ባለ ሶስት መኝታ ደግሞ ትንሹ 150 ካሬ ከ1.7 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን እስከ ሁለት ዓመት ድረስ መክፈል የምትችሉበት አጋጣሚ ነው። ይዘን የመጣ ነው እንግዲህ ቦታው በጣም የሚገራርሙ ብዙ የሚያማምሩ እይታዎች አሉት። ሁለት እይታዎች አሉት። ለምሳሌ ኛ ቫቲካን ሳይድ ቪው የምንለው እይታ አለ። የጠዋት ፀሐይ መውጫ ነው። ተጨማሪ ደግሞ ከተማ ውስጥ ሆናችሁ የሆነ የገጠር አይነት ስሜት ይኖረዋል። ምክንያቱም ከጎናችን የቫቲካን ኤምባሲ ጫካ አለ። ፎረስት አለና ፎረስት ሳይድ ቪው ቫቲካን ሳይድ ቪው ነው ምንለውና በጣም አይምሮ የሚያድስ ነገር ነው። አረንጓዴ ነገር ለኛ ለሰዎች በተፈጥሮና እሱን የምትፈልጉ ሰዎች ቫቲካን ሳይድ ቪው የሚገኙ አፓርትመንቶቻችንን መውሰድ ትችላላችሁ። በሌላኛው ሳይድ ደግሞ ሲቲ ሳይድ ቪው ወይም ደግሞ ሪቨር ሳይድ ቪው ምንለዋለን። በዛ በኩል ያሉ አፓርትመንቶችን ወደ ከተማ ማየት የምትፈልጉ ሰዎች ወደ ወንዙ ወይ ደግሞ እኛ ከጎኑ ትንሽ ግሪን ኤሪያ አለ ወደዛ ማየት የምትፈልጉ ከሆነ በዛኛው አካባቢ ያለው እንደ ፍላጎታችሁ እኛን አማክራችሁ ማሰር የምትችሉት ነው። ጀምቦሮ አንዱ ከሚለይበት ነገር ቦታ ነው የሚመርጣቸው ቦታዎች ሳይቶቹን ለማድረግ የሚመርጣቸው ቦታዎች ናቸው። እንግዲህ አሁን የምንገኘው የሳር ቤቱ ሳይታችን ላይ ከፍተኛ የሆነ ሪተርኑን ኢንቨስትመንት የምታገኙበት ነው። ሪልስቴት ቤት ከሪል ስቴት ሰዎች ቤት ሲገዙ በዋነኝነት ደረጃ ማየት ካለባቸው ነገሮች አንዱ ሎኬሽን ነው። ምክንያቱም ያንን ቤት ለኢንቨስትመንትም ባይሆን ምናልባት የሆነ ጊዜ ላይ ሊሸጡት ይችላሉ። ተጨማሪ ደግሞ ለኢንቨስትመንትም ብለው የሚገዙ ሰዎች ስላሉ አካባቢው ላይ ያለው የቤት ዋጋ የሽያጭ ማለት ነው። ተጨማሪ ደግሞ የኪራይ ዋጋ እንዴት ነው ብሎ ማጣራት በጣም አስፈላጊ ነው። እኛ የምንገኝበት ሳር ቤት ደግሞ ከተማው ላይ አንደኛ የሚባል ቦታ ነው። ሪሴል ቫልዩም በጣም ከፍተኛ ነው። እኛ የማስታወቂያ ዋጋ ላይ ነው አሁን የምንገኘው። እንግዲህ በማስታወቂያ ዋጋ እጅግ በጣም ጥሩ በሚባል ብዙ ፋሲሊቲዎችን የያዘ አፓርትመንት ላይ እጅግ በጣም ጥሩ በሚባል ዋጋ ነው እየሸጠን ያለ ነው። እንግዲህ አሁን እኛም እየሸጠን ያቸው ያሉ ቤቶች ወደፊት ምን ያክል ሊያወጡ ይችላሉ ብላችሁ መጠየቃችሁ አይቀርም እና ለምሳሌ ትንሹ ካሬያችንን ብንወስ መቶ ስድስት ካሬ እኛ አሁን እየሸጠን ያለ ነው በ1.2 ሚሊዮን ብር ቅድመ ክፍያ ነው። መጨረሻ ላይ ግን እዚህ አካባቢ ዝም ብላችሁ ብትጠይቁ ያለቁ ቤቶች እንዲያውም እንደኛም ራሱ ብዙ ፋሲሊቲዎች የሌሏቸው ቤቶች ከ20 ሚሊዮን ብር በላይ ነው የሚባሉት እነዚህ። ለዛውም በካሽ ማለት ነውና ጥሩ የሆነ ሪተርን ኦን ኢንቨስትመንት አለው ማለት ነው። የኪራይ ዋጋውም ብናይ እንግዲህ አካባቢው የዲፕሎማቶች ሰፈር ነው። ከ17 በላይ ኤምባሲዎች አሉ። እንዲሁም የተለያዩ ኢንተርናሽናል ካምፓኒዎች አሉ የአፍሪካ ሕብረትን ጨምሮና እዚህ አካባቢ የሚኖሩ ሰዎች አብዛኛውን ጊዜ የውጭ ዜጋ ወይም ደግሞ ጥሩ የኑሮ ደረጃ ያላቸው ሰዎች በመሆናቸው የኪራይ ዋጋው በዶላር ነው እንግዲህ እዚያ አካባቢ ባለ ሁለት መኝታ አፓርትመንት ከ2 ከ2500 ዶላር ጀምሮ ባለ ሶስት መኝታ አፓርትመንቶች ደግሞ እስከ 4000 ዶላር ድረስ ማከራየት ትችላላችሁ። ይ ማለት ትልቅ ሪተርን ኦን ኢንቨስትመንት አለው። በብር ብናየው አሁን እንኳን ካለንበት የኤክስቼንጅ ሬት ብናየው ከ300 ሺህ ብር ጀምሮ ወደ ላይ በጣም ብዙ ኢንካም ማግኘት የምትችሉበት ነው ማለት ነው። በፍጥነት ያወጣችሁትን ገንዘብ መልሳችሁ ማትረፍ የምትችሉበት ነው ብዬ አስባለሁና ከዚህም አንጻር እጅግ በጣም ጥሩ ነው። አሁን ደግሞ ስለ አከፋፈል መንገዱ እንዲሁም ስላለን ፔይመንት እስኬጁል እናውራ። ቅድም እንደነገርኳችሁ በሁለት አመት ነው እኛ ጨርሰን የምናስረክበው። ጀምቦሮ ሪል ስቴት የማስረከብ ችግር የለበትም። ብዙ ጊዜ እንደምንለው እናንተ በጊዜው ኑ፣ በጊዜው ግቡ፣ እኛ በጊዜው እናስረክባለን የምንለው ነው። የማስረከብ ችግር የለበትም፣ በሁለት አመት እናስረክባለን። እናንተም በሁለት አመት ከፍላችሁ መጨረስ ይኖርባችኋል። ግን ደግሞ በሁለት አመት ከፍላችሁ መጨረስ ይኖርባችኋል ስንል ዋጋችን ሙሉ በሙሉ በብር ነው ምንም አይነት የዶላር ዋጋ የለንም። ከዛም በተጨማሪ ደግሞ አንዳንድ ቦታዎች ላይ በብር ሆኖ ግን ደግሞ ፕራይስ ካሌሽን ይባል ነገር አለ። ፕራይስ ካሌሽን ማለት አሁን ከተቀመጠው የብር ዋጋ ተጨማሪ ኢንፍሌሽን ሲኖር አገሪቷ ላይ የብረት የዶላር የነዳጅ እንዲሁም የሲሚንቶ ዋጋ ወይም የኮንስትራክሽን ማቴሪያል ዋጋዎች በጨመሩ ቁጥር በየተርሙ እናንተ በምትከፍሉበት ጊዜ ተሰልቶ የሚጨመርባችሁ ገንዘብ ይኖራል ማለት ነው። ለምሳሌ ቤቱን በ15 ሚሊዮን ከሆነ የገዛችሁት መጀመሪያ ስትፈራረሙ ከፍላችሁ ስትጨርሱ ከሁለት ዓመት በኋላ የተለያዩ ነገሮች መጨመራቸው ስለማይቀር የኢትዮጵያ ማርኬት ስለሚታወቅ ወደ 17 18 ሚሊዮን ሊሆን ይችላል። ቴክኒካሊ ቤቱን የገዛችሁት 17 ወይም 18 ስምንት ሚሊዮን ነው ማለት ነው። መጀመሪያ በተፈራረማችሁት ገንዘብ አይደለም ማለት ነው። ሶ እኛ የምንሸጠው ቪዛዎት ፕራይስ እስካሌሽን ነው በኢትዮጵያ ብር ብቻ ያለምንም የዋጋ ጭማሪ ያላሰባችሁት የዋጋ ጭማሪ ሳያሰጋችሁ ከኛ በተባላችሁት ገንዘብ ጥሩ የሆነ ፕሮዳክት፣ ጥሩ የሆነ ኮንስትራክሽን ኳሊቲ ያለው አፓርትመንት ማግኘት ትችላላችሁ ማለት ነው። እንግዲህ የአከፋፈል መንገዱን በምናይበት ጊዜ እኛ አሁን ባለበት የኮንስትራክሽን ደረጃ 35 በመቶ ነው። በዚህ የኮንስትራክሽን ደረጃ 10 ፐርሰንት ቅድመ ክፍያ ተቀብለን ቀሪውን 10 15 ፐርሰንት እያደረጋችሁ በዘጠኝ ዙር እስከ ሁለት ዓመት ድረስ ከፍላችሁ መጨረስ ትችላላችሁ። እኛ ጀንቦሮ ሪል ስቴቶች ደንበኞቻችንን እንደ ቤተሰብ ነው የምናየው። የሚያጋጥሟችሁ ነገሮች ካሉ እኛን አውረታችሁ ተነጋግረን፣ ከዚህ በላይ ጊዜ እንፈልጋለን የምትሉ ደንበኞች ካላችሁ ማውራት የምንችልበት ሁኔታ አለ ማለት ነው። ግን በአግሪመንቱ መሰረት እስከ ሁለት ዓመት ድረስ በ10 ፐርሰንት ቅድመ ክፍያ ማግኘት ትችላላችሁ ማለት ነው። ሀገር ውስጥም ከሀገር ውጭ ያላችሁ ደንበኞቻችን የበለጠ መረጃ ማግኘት ከፈለጋችሁ በምናስቀምጣቸው ስልኮች መደወል ትችላላችሁ። ከዚህም በተጨማሪ ደግሞ ከሀገር ውጭ ያላችሁ ደንበኞች እንዴት ልግዛ ብላችሁ ካሳሰባችሁ እዛው ድረስ በዲኤችኤ ልልከን አግሪመንት መፈራረም የምንችልበትን ሁኔታ አመቻችተናል። እንግዲህ ስላዳመጣችሁ እኛ አመሰግናለሁ። ጀንቦሮ ሪል ስቴት በጊዜ ግቡ።